ሞት አልወስድ ስላለን ነው እየኖርን ያለ ነው። አስደንጋጭ ጥሪ። ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን፣ በዛሬ ዝግጅታችን መካከለኛው ምስራቅ ላይ ወስዶ ይጥለናል። ጋዛ ከበፊቱ በባሰ ሁኔታ አሁን ተመናምናለች። የዛሬ አንድ ዓመት ከስድስት ወር በየሚዲያው፣ በየሰፈሩ፣ በየቤቱ ጋዛ ጋዛ ጋዛ የሚሉ ድምጾች ጎልተው ይሰሙ ነበር። የአንድ ጊዜ እርታ የጋዛ እርታ በባሰው ሁኔታ ግን ቀጥሏል። እንደ በፊቱ ድምጿን ከፍ አርጋ ማሰማት አትችልም። ምክንያቱም ጉሮሮ አደርቋል፣ አቅሟም ሞቷል። በአሁን ሰዓት ጋዛ ጭካኔ በተሞላበት አለንጋ እየተገረፈች ነው። ይኸው ተመልከቱ። የጋዛ ጦርነት ከተጀመረ ዘመን ዘመንን ተክቶ ሌላ ዘመን ለመቀየር ጉዞውን ጀመረ። በጋዛ ያለው የሰቆቃ ችግር ምንም የተቀየረ ነገር የለም። ጊዜው እየበረረ ነው። በጋዛም ያሉ ሰዎች የድረሱልኝ ድምፅም አሰምተዋል። ሞቶይ የት ነሽ ያለሹም እያሉ ይገኛሉ። በዝግጅታችንም ጋዛ በአሁን ሰዓት ምን አጋጠማት፣ በምን ሁኔታ ላይስ ነው ያለችው የሚልና የእስራኤልና ተባባሪዎቿን ሲራ የምናስደምጣችሁ ይሆናል። ይህን የጋዛን ድምፅ ለሁሉም ሰው ሼር ያድርጉ፣ ቪዲዮንም ላይክ ያድርጉ። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ ስንል የአክብሮት ግብዣችን ነው። ከሁለት ወራት በፊት እስራኤል ወደ ጋዛ የሚገባ ምግብ፣ ነዳጅ እንዲሁም መድኃኒት ሙሉ በሙሉ አገደች። ከጥቂት ጊዜ በኋላ ከሐማስ ጋር ለሁለት ወራት ያህል የቆየ የተኩስ አቁም አብቅቶ ወታደራዊ ጥቃቶች ተጠናክረው ቀጠሉ። እስራኤል ይህንን የምታደርገው ሐማስ ያገታቸውን እስራኤላውያንን እንዲለቅ ጫና ለማድረግ መሆኑን ትገልጻለች። የዓለም ምግብ ድርጅትና የፊልስጤማውያን ስደተኞች ድርጅት በቅርቡ ያላቸውን የምግብ ክምችት በሙሉ ተጠቅመው መጨረሳቸውንም ገልጸዋል። በዚህም የተነሳ እስራኤል በጋዛ የጣለችውን እገዳ እንድታነሳ ዓለም አቀፍ ጫናዎችም እየጨመሩ ናቸው። በጋዛ የጅምላ ረሃብ አይቀሬ መሆኑን የሚገልጹ ዓለም አቀፍ ተቋማት ሰላማዊ ሰዎችን ሆን ብሎ ማስራብ የጦር ወንጀል ነው ሲሉም እያስጠነቀቁም ይገኛሉ። በጋዛ የሚገኙ የመመገቢያ ማዕከላትን የሚደግፈው መቀመጫውን አሜሪካ ያደረገው ድርጅት አኔራ ቡድን መሪ የሆኑት ሳሚ ማታራ ሰዎች እኛ በምናቀርብላቸው ምግብ ላይ ነው ተደግፈው ያሉት። በገበያው ላይ ያለውን ገዝተው ለመመገብ ምንም የገቢ ምንጭ የላቸውም። በገበያውም ቢሆን ምግብ እንብዛም አይገኝም። ከዚህ በፊት ሩዝ በስጋ እናበስል ነበር። አሁን እርዳታ እንዳይገባ ስለታገደ ስጋም ሆነ አትክልትም የለም። የተባበሩት መንግስታት የሰብአዊ እርዳታዎች አላፊ ቶም ፌልቸር እርዳታና የሰላማዊ ዜጎች ሕይወትን ማትረፍ ለድርድር መቅረብ የለባቸውም ሲሉ ሐሙስ እለትም አስጠንቅቀዋል። እርዳታ ማገድ ሰላማዊ ዜጎች እንዲራቡ ያደርጋል፣ ያለ መሰረታዊ ሕክምና ድጋፍ ያስቀራቸዋል፣ ክብራቸውንና ተስፋቸውንም ይገፋል፣ ጭካኔ የተሞላበት የጋራ ቅጣትን ያንጸባርቃል። እርዳታ ማገድ ይገድላል። በመቶ ሺዎች የሚቆጠሩ የጋዛ ነዋሪዎች ጥቂት የመመገቢያ ማዕከሎች በሚሰጡት ድጋፍ ላይ ነው ህይወታቸው የተመሰረተው። በካን ዩኒስ የሚገኘው በአሜሪካ ኒር ኢስት ሪፊጅ የሚደገፈው ማዕከል በየዕለቱ ስድስት ሺህ ያህል ሰዎችን ይመግባል። እስራኤል ለረጅም ጊዜ የቆየውን እገዳ ካላነሳች በቅርቡ ለጋዛዎች ብቸኛ ተስፋ የሆነው የምገባ ማዕከል ለሚመግባቸው ዜጎች የሚያቀርበውም አይኖርም። በምገባ ማዕከሎች መጋዘን ውስጥ ያለው ምግብ ክምችትም እየተሟጠጠ ነው። ማታራ የእርዳታ ድርጅቱን ባዶ መጋዘን እያሳዩ፣ የሚቀጥሉት ቀናት በጣም ወሳኝ ናቸው፣ ሁለት ሳምንት አሊያም ከዚያ ያነሰ ጊዜ የሚቆይ ምግብ ብቻ ነው ያለንም ብለዋል። በየሳምንቱ ከመቶ በላይ ምግብና የንጽህና እቃዎችን የያዙ የጭነት መኪናዎችን እንቀበል ነበር፣ አሁን ምንም የለምም ብለዋል። ለማህበረሰቡ መገልገያ ማዕከላት ሩዝ ምስር ፓስታ የምግብ ዘይትና ጨው ማቅረብ አልቻልንም አንድ ኪሎ የማገዶ እንጨት መግዛት በጣም ውድ ሆኗል በየዕለቱ ምግብ ለማብሰል 700 ኪሎ ግራም ማገዶም ያስፈልገናልም ብለዋል እስራኤል ሐማስ ለተዋጊዎች ለመስጠት ሲል የሰብአዊ እርዳታዎችን ዘርፎ ያከማቻል አሊያም ገንዘብ ለመሰብሰብ ይሸጣል ስትልም ትወነጅላለች የተባበሩት መንግስታትና ሌሎች ኤጀንሲዎች እርዳታ ወደ ሌሎች አካላት ይሄዳል የሚለውን ክስ ጥብቅ የሆነ የቁጥጥር ስርዓት እንዳላቸው በመግለጽም ያስተባብላሉ። ማታራ በኮምፒውተራቸው ላይ የእርዳታ ተቀባዮችን ዝርዝር እየተመለከቱ ከማንኛውም ወገን የሚመጣን ጣልቃ ገብነት ለማስወገድ በብርታት እየሰራን ነው፣ ትክክለኛና ጠንካራ የሆነ የስርጭት ሂደትም አለንም ብለዋል። በመቶ ሺዎች የሚቆጠሩ እርዳታ የሚቀበሉ ሰዎች ስም ዝርዝር፣ መታወቂያ ቁጥርና አድራሻ ከተጠለሉበት ካምፕ መለያ ጋር አለን። ይህ ከሌሎች መንግስታዊ ያልሆኑ ድርጅቶች ከሚሰሩት ስራ ጋር መደራረብ እንዳይኖርና ግልጽነትን ለማስፈንም ይረዳል ሲሉም አክለዋል። የመመገቢያ ማዕከሉ የሚያበስላቸው ምግቦች በአህያ ጭኖ እርዳታው የሚያስፈልጋቸው ሰዎች ወደሚገኙበት አልማዋሲ ያጉዛል። ባህር ዳርቻ አቅራቢያ የሚገኘው አልማዋሲ በጣም በተጨናነቀ ሁኔታ የሚኖሩ ተፈናቃዮች የሚገኙበት ሲሆን የምግብ እርዳታና ስርጭቱን የሚቆጣጠሩ ሰዎች በቦታውም ይገኛሉ። በክራንች የሚንቀሳቀሱ አዛውንት ለሰባት ቤተሰቦች የሚሆን ሁለት እሽግ ምግብ ተቀብለው ተመስገን አምላኬ፣ ይህ ይበቃናል ይላሉ። ስላለው ሁኔታ አጠይቁኝ ያሉት እኛ ዛውንት ሞት አልወስድ ስላለም ብቻ ነው እየኖርን ያለ ነው። እውነቴን ነው የምላችሁ። ከማለዳው ጀምሮ ቁራሽ ዳቦ እየፈለግኩ ነበር ምንም የሚላስ የሚቀመስ ለማግኘት ተቸግሬ ነበርም ይላሉ ሌላኛዋ ደግሞ ፊታቸው ላይ ስጋት የሚነበብባቸው እናት ያለው ሁኔታ አሳዛኝ ነው እና ደግሞ እየባሰ ነው የሚሄደው ህይወት እዚህ አሳፋሪ ነው መስራት ያልቻሉ ወንዶች አሉን ምንም ገቢ የለም በዚያ ላይ እቃዎች ሁሉ ውድ ናቸው ምንም ነገር መግዛትም አንችልም ይላሉ በሚያሳዝን መልኩ የተሰጣቸውን ትኩስ ምግብ እየተመለከቱ በዚህ ሰዓት ይሄ ምርጡ ነገር ነው ይላሉ ማብሰያ የለም። የምናበስለው ምግብ የለም። ሻይ እንኳን ለመጠጣት ስንፈልግ ቅጠል ለቅሜ በማያያዝ ነው የማፈላው፣ ሲሉ ያለውን ሁኔታ ያስረዳሉ። የተባበሩት መንግስታት እስራኤል በጣለችው የሰብአዊ እርዳታ አቅርቦት እገዳ የተጠናከረ ወታደራዊ ዘመቻ እንዲሁም ከመጋቢት 18 ጀምሮ መኖሪያቸውን ለቀው እንዲሄዱ የተገደዱ 500 ሺ ዜጎች ጋር በተያያዘ አሁን ያለው ሁኔታ የከፋ መሆኑንም አስጠንቅቀዋል። እኛም ሰላማዊ ዜጎችን ማስራብ የጦር ወንጀል ነው ያሉት ዓለም አቀፍ ድርጅቶች እስራኤል የጣለችውን የሰብአዊ እርዳታ እገዳ እንድታነሳ ድምፃችንን ማሰማት እንፈልጋለን። ልብ በሉ በጋዛ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ከ52400 በላይ ፍልስጤማውያን መሞታቸውን የግዛቲቱ ጤና ሚኒስቴርም ይናገራሉ። በጋዛ ያሉ ወጣቶች በምግብ እጥረት ምክንያት በተለይ ወጣቶቹ በከፍተኛ ሁኔታ ላይ ይገኛሉ። እንዲሁም ሕጻናቶች ደግሞ ከሰውነት ተራ ውጭ ወጥተዋል፣ በጣም ከስተዋል። ውድ ቤተሰቦቻችን፣ እስራኤል በዚሁ አሻፈረኝ ካለች ከሁለት ሳምንት በኋላ በጋዛ ህዝብ ላይ የሚፈጠረው ነገር በጣም ከፍተኛ ነው የሚሆነው። ይሄ ደግሞ የተለያየ ውጥረትን ይዞ ሊመጣ ይችላል። ሁላችሁም እንደ የእምነታችሁ ዱአ አድርጉ፣ ጸልዩ። አምላክ በቃነ እንዲለን እኛም ምኞታችን ነው። የዛሬ ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።